ዘንበል ያልክለት ማነው? እንደኔ የተቀበልከው ፊትን ያበራለት የተቀበልከው እምርት ቅዱስ ሚካኤል የጸሎት ሁሉ አሳራጊ ነው። የእግዚአብሔርን ስም የተሸከመ እስራኤልን የመራና መንገድ ያስተካከለ ምግባቸውን የሰጣቸው ስንቅ አቀባይና መጋቢ መልአክ ቅዱስ ሚካኤል እና ቅዱስ ሚካኤል ከመከራ ያወጣችኋል። መንገድ ያስተካክልላቸዋል። መጋቢ ነው። ስንቅ ያቀብላቸኋል። ከመካስ ሰዎቹት ያደርሳችኋል። ቅዱስ ሚካኤል የመንገድ መሪ ነው፣ ስንቅ አቀባይ ነው፣ ከመከራ ጠባቂ ነው፣ እርስት የሚያወርስ መልአክ ነው። ቅዱስ ሚካኤል ቅዱስ ሚካኤል ጠላትም ይዋጋል ሀገር ይጠብቃል። ቅዱስ ሚካኤል የደቀቀ አጥንታችን የሚሰበስብ የፈረሰ አካላችን የሚሰራ በማን በእግዚአብሔር ትእዛዝ እንድንነሳ ከሞት የሚቀሰቅሰንን ቃል የሚናገር የህይወት መልእክተኛ መልአክ ነው። ከእስር ቤት የሚያወጣ መልአክ ነው። ቅዱስ ሚካኤል ቅዱስ ሚካኤል እኛ እናመልከውም ይልቁንም ከጣዖት አምልኮ የሚጠብቅ ነው። መቅሰፍት የሚጀምረው ከመቅደስ ነው። እግዚአብሔር ማጥፋት የሚጀምረው ከመቅደስ ነው። የጊዜ ጉዳይ ነው እንጂ እግዚአብሔር እየተቀደደበት የሚያኖረው ሰው የለውም። ዘንዶውን የጣለውን መልአክ ይዞ ሰው ድግምት አያስፈልገው። ቅዱስ ሚካኤልን የያዘ ሰው ዘንዶ በሱ ላይ ሊሰለጥንበት አይችልም። የእግዚአብሔር መልአክ ባለበት ሰይጣን ሊኖር አይችልም። ታቦትን ከጣዖት ጋር፣ ብርሃንን ከጨለማ ጋር፣ ክርስቶስን ከቤልሆር ጋር አንድ የሚያደርገው የለም ይላል ድርሳኑ። ከጸላችሁ ተደግሞብኝ እንዲውላችሁ መፍራት አይጠበቃችሁ። ብዙ ጊዜ የሰይጣን ትግል በምን? አንደኛ አንድን ነገር እንዳንጀምረው ማድረግ ነው። ሁለተኛ ጀምረን እንዳንጨርሰው ማድረግ ነው። ሶስተኛ ከወደቅን በኋላ እንዳንመለስ ማድረግ ነው። ይሄ የሰይጣን ትግል ዘዴ ነው። ቅዱስ ሚካኤል ግን የጀመሩትን የሚያስጨርስ ከመቅበዝበዝ የሚጠብቅ ነው። ሚካኤል ማለት መኑ ከመ እግዚአብሔር ማለት ነው። ብቹ እንደ እግዚአብሔር ያለ ማን ነው የሚለው። ስለዚህ ስሜን በላዩ ላይ የያዘ መልአክ ይመጣልና እንዳታሳዝኑት ተጠንቀቁ። ከልቅሶ ካዘን ታረጋጊ ዘንድ ርግቤ፣ መደምደሚያ የመልካሚቱ ማርያም ወደ እኔ ነኝ። ደስታን ከሚሰጥ ከቅዱስ ገብርኤል ጋር እና እንዳንቺ ሩ ከሆነ ከቅዱስ ሚካኤል ጋር ወደ እኔ ነኝ በሐሳብ መንገድ ሳታቋርጥ ትሄዳለህ። ሚካኤል ድረስልኝ ብለህ ስትጠራው የሐሳብህን ያህል ፈጥኖ ነው የሚደርስልህ። ሚካኤል ብለህ ቃሉን ስሙን ጠርተህ ሳትጨርስ መልአኩ ካጠገብህ ነው። እንደዚህ ያለ ፈጣን ነው። ዝም ብሎ ትዮሪ እንዳይመስላችሁ። ትንቢተ ኢሳያስ ምዕራፍ ስድስት ላይ ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ባየው ጊዜ ወዮልኝ ከንፈር የረከሰብኝ ሰው ነኝ ብሎ ተናግሮ ሳይጨርስ ሱራፊ የተባለው መልአክ እየበረረ መጥቶ ከንፈሩን በጉጠት ነካውና ኃጢያትህ ተሰረየች አለው። የሁላችንን ኃጢያት ሆነ። አንዳንድ ሰው ስለ መላእክት ሲነገር ደስ የማይለው ሰው አለ። ምንድነው ሚካኤል ገብርኤል የምትሉት እኔ? እንደዚህ የሚል ሰው የሚያሳዝነኝ ምን ሰማይ ቤት ሄዶ የሚኖረው ከመላእክት ጋር ነው፣ አይደል? እዛ ሄዶ ምን ሊሆን ነው? ለዛም ለብቻ አዳራሽ መስራት አይቻልም? ይቻላል፣ አይቻልም? ቅዱስ ጳውሎስ በብርሃን መልእክቱ ምን አለ? በደስታ ወደ ተሰበሰቡት መላእክት ወደ አእላፋት ህብረት ደርሳችኋል ይላል። ዓላማችን ከነማን ጋር አብሮ መኖር ነው? ከመላእክቱ ጋር ነው። የነማንን ዝማሬ መስማት ነው? ዝማሬ መላእክት ያሰማል እንላለን፣ አይደል? እዚህ ሆኖ ሚካኤል ሲባል ደሙ የሚፈላ ሰው በኋላ ከመላእክት ጋር እንደ ሊኖር ነው። የእኛ ቤተ ክርስቲያን ግን ታለማምደናለች፣ ከወዲሁ አያችሁ። በኋላ አብረናቸው ስለምንኖር ብዙ ናቸው። በስም የምናውቃቸው በጣም ጥቂቶቹ ነው። ጥቂቶቹንም እያስተዋወቀች በዓላቸውን አክብሩ እያለች እያስከበረች እያዘመረች ስማቸውን እየሰየመች ለኛ ወልደ ሚካኤል፣ ገብረ ሚካኤል፣ እህተ ሚካኤል እያለች እያገባባች እያስተዋወቀች ከዛኛው ዓለም ጋር የምታገናኘን ቤተክርስቲያን ክርስትና እንደዚህ ነው በሆነ መላእክት የሌሉበት ክርስትና፣ መላእክት ያላገለገሉት ክርስቶስ አናውቅም። መጽሐፍ ቅዱስ የሚባለውን መጽሐፍ እስኪ ልብ ብላችሁት፣ መጽሐፍ ቅዱስ የሚባለው መጽሐፍ ውስጥ ከመጽሐፈ አስቴርና ከትንቢተ ሀጌ ውጪ መላእክት የሌሉበት መጽሐፍ የለም። ከኦሪት ዘፍጥረት እስከ ዮሐንስ ራእይ አሉ መለይ አንድም ቦታ መልአክ የሌለበት ታሪክ የለም። እኔ ወደ አዲስ ኪዳኑ ብቻ ብቻሉ ሰዳችሁ ዓለም የዳነበት ክርስቶስ ከሰማይ ወደ ምድር ወርዶ ሰው ሆኖ ዓለምን ያዳነበትን ታሪክ ሐዲስ ኪዳኑን ብቻ ካነበብክ መላእክት የሌሉበት ወንጌል ማንበብ አይቻልም። ለምን? ገና ክርስቶስ ሲጸነስ ለመቤታችን ትጸንሻለሽ ብሎ የተናገረው ማን ነው? ገብርኤል ነው። መልአክን የጀመረው ተጸነሰ። በተወለደ ጊዜ ሌሊቱን ሙሉ ስባት ለእግዚአብሔር በሰማያት እያሉ ሲዘምሩ ያደሩት እነማን ናቸው? መላእክት ናቸው። ደስ ብሏቸው እንደው፣ ምን አይነት ምቀኝነት የሌለባቸው ቅዱሳን ናቸው። አምላክ ሰው የሆነበት ቀን እኮ ማኩረፍ ነበረባቸው። እንዴት ከኛ በልጦ አምላክ ሰው ሲሆን ሰው እንዴት አምላክ ይሆናል ማለት ነበረባቸው። እነሱ ግን እኛ ተኝተን፣ እነሱ ሲዘምሩ አደሩ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ ዘምረዋል። ክርስቶስ አርባ ቀን አርባ ሌሊት ጾመ በገዳመ ቆሮንቶስ በዲያብሎስ ተፈተነ፣ ዲያብሎስን ድል ነሳው ይልና ምን ይላል ወንጌሉ የማቴዎስ ወንጌል ምዕራፍ አራት አገለገሉት ይላል ተፈትኖ ሲጨርስ እነማ መጥተው አገለገሉት? መላእክት መጥተው። መላእክት የሌሉበት ክርስትና አለ? የለም። ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች ሰዎች የወለላይቱ መቤት የድንግል ማርያም የአስራት የቃል ኪዳን ልጆች የሊቀ መላኩ የቅዱስ ሚካኤል የነፍስ ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬ ደግሞ የቅዱስ ሚካኤልን መላካዊ እርዳታ ለማግኘት ምን እናድርግ? ከነዚህ ከአምስቱ አንዱን ብናደርግ የቅዱስ ሚካኤል እርዳታ እናገኛለን በሚል ርዕስ ባጭሩ እንማማራለን። የቅዱስ ሚካኤል አምላክ ሚስጥሩን ይግለጽልን። የቅዱሳነ መላእክት ሹመት እንደ ሰው በፍላጎትና በተጽዕኖ አይደለም። ሰው በሰው ላይ የሚሾመው ለመገልገል ነው። የቅዱሳነ መላእክት ሹመት ግን ለማገልገል ነው። እንደ ሰው አንዱ መልአክ አንዱን መልአክ አያገለግልም። ቅዱሳን መላእክት የሚያገለግሉት እግዚአብሔርንና ሰውን ነው። ቅዱሳን መላእክት አገልግሎታቸው ሁለት ነው። አንደኛው ቅዱስ ቅዱስ ቅዱስ እያሉ ያለማቋረጥ እግዚአብሔርን ያመሰግናሉ። ሁለተኛው የሰው ልጅን ይረዳሉ፣ ያግዛሉ። ጸሎታችንን ቅድመ እግዚአብሔር ያደርሳሉ። የሰው ልጅ ይጠብቃሉ፣ ይታደጋሉ። በነገራችን ላይ ከእመቤታችን ቀጥሎ ከፍጥረታት ወገን እንደ ቅዱስ ሚካኤል የከበረ አዛኝና ሩሩህ የለም። የቅዱስ ሚካኤል ልጆችና ወዳጆች ወይ፣ የቅዱስ ሚካኤልን ረድኤት በረከት እንዲሁም መላካዊ እርዳታ ለማግኘት ከነዚህ ከአምስቱ ከቻላችሁ፣ አምስቱን ካልቻላችሁ አንዱን አድርጉ። አንደኛው የቅዱስ ሚካኤልን ድርሳኑን በለተቀኑ አድርሱ። ሁለተኛው ቅዱስ ሚካኤልን ከራስ ጸጉሩ እስከ እግር ጥፍሩ መላካዊ መላ አካሉን እየጠራ እያነሳ እያወሳ የሚያመሰግነውን መልኩን ጸልዩ። ሶስተኛ በአቅራቢያችሁ ባለ ወይም በሌላ ቦታ ባለ በቅዱስ ሚካኤል ቤተክርስቲያን ሄዳችሁ አንግሱ። አራተኛው በቅዱስ ሚካኤል ስም ለነዳያን ዘክሩ ወይም መጽቱ። አምስተኛ ድርሳኑን ለማድረስ ታቦቱን ለማንገስ መልኩን ለመጸለይ በስሙ ለመዘከር ካልሆነላችሁ ካልተመቻችሁ ባላችሁበት ቦታው ናችሁ፣ አምላከ ቅዱስ ሚካኤል ስለ ቅዱስ ሚካኤል ብለ ጸሎቴን ስማኝ፣ ይህንን ፈጽምልኝ ብላችሁ በቅዱስ ሚካኤል ስም አንድ አቡነ ዘበ ሰማያት ወይም አባታችሁን ይብላችሁ ጸሉ። እነዚህም ብታደርጉ ወይም ከነዚህ ውስጥ አንዱን ብታደርጉ በእውነት የቅዱስ ሚካኤልን ረድኤት በረከት ጥበቃና መላካዊ እርዳታ ታገኛላችሁ። ቅዱስ ሚካኤልም በብርሃናዊ ክንፉ አቅፎ ደግፎ ከወር እስከ ወር ከዓመት እስከ ዓመት ያደርሳቸዋል። ሀይላጋንንትንም ከሕይወታቸው ያርቅላቸዋል። ነቢዩ ዳንኤል በትንቢተ ዳንኤል በምዕራፍ አስር ቁጥር አስራ ሶስት ላይ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት ከዋነኞቹ አለቆች አንዱ ብሎ ስሙን ጠቅሶ የመላእክት ሁሉ አለቃ መሆኑንና እጅግ በጣም ተቸግሮ ለሚጠራው ሰው የሚራዳ መልአክ መሆኑን ተናግሯል። ስለዚህ ለነቢዩ ዳንኤል ያስፈለገ ቅዱስ ሚካኤል ለእኛ ለደካሞቹ አያስፈልግም? ነቢዩ ዳንኤልን ሊረዳ የመጣ ቅዱስ ሚካኤል እርዳን ብለን ብንለምነው እኛን ለመርዳት አይመጣም? ይመጣል። ግን መጥቶ እንዲረዳን እኛም እንዳቅማችን ድርሳኑን መልኩን፣ መጸለይ በስሙ ለነዳያን መዘከርና መመጽወት አለብን። ከእነዚህ ውስጥ የተቻለንን አንዱን ብናደርግ ነቢዩ ዳንኤልን ሊበሉት የመጡትን አናብስት አፋቸውን እንደዘጋ የጠላት ሰይጣንን አፉን ይዘጋል። ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ አምስት ቁጥር ስምንት ላይ እኛን ለማዋጥ የሚያገሳ አንበሳ ብሎ የጠቀሰው ሰይጣን በዙሪያችን እንዳያገሳ ያደርግልናል። እንዲሁም ነቢዩ ዳንኤል በትንቢተ ዳንኤል በምዕራፍ አስር ቁጥር ሀያ አንድ ላይ ከሚካኤል በቀር ማንም የሚያጸናኝ የለም እንዳለ ቅዱስ ሚካኤልን ከተማጸን ነው ከለመን ነው በሃይማኖት በምግባር በጾም በጸሎት በስግደትና እና በተጋድሎ ህይወት ያጸናናል ያግዘናል ያበረታናል በክፉ መናፍስትም ውጊያ ከጎናችን ይቆማል ገድለ ቅዱሳንም ብታነቡ ቅዱስ ሚካኤል ያረዳው ያላገዘው ያላበረታው ከስጋም ከጠላት ሰይጣንም ያልታደገው በተጋድሎ ህይወት ከፍጻሜ ያላደረሰው አንድም ጻድቅ የለም ሁሉም ማለት በሚቻል ደረጃ ቅዱስ ሚካኤል ረድቷቸዋል አግዟቸዋል ገድለ ሰማዕታትም ብታነቡ አብዛኞቹን ሰማዕታት በሰማዕትነት እንዲበረቱ በደማቸው እንዲጸኑ ቅዱስ ሚካኤል ሲያግዛቸው እናያለን። ነቢያትን፣ ሐዋርያትን፣ ቅዱሳንን፣ ሰማዕታትን እንደረዳቸው እኛንም እንዲረዳን ቅዱስ ሚካኤልን እንማጸነው ነው። በመጨረሻም ቅዱስ ሚካኤል የመላእክት ሁሉ አለቃ ነው። ቅዱስ ሚካኤል ሰይጣንንና ሰራዊቱን ድል የነሳ ነው። ቅዱስ ሚካኤል እስራኤልን ለአርባ ዘመን በበረሃ የመራ ነው። ቅዱስ ሚካኤል ለእግዚአብሔር ህዝቦች የሚቆም ነው። ቅዱስ ሚካኤል ለሰው ልጆች ምሕረት የሚለምን ነው። ቅዱስ ሚካኤል ለሚድኑ ሰዎች አጋዣቸውና ረዳታቸው ነው። ቅዱስ ሚካኤል ጠባቂ መልአክ ነው። ቅዱስ ሚካኤል በጌታ ምጽአት ጊዜ የመለከት ድምፅ የሚያሰማ አዋጅ ነጋሪ ነው። ሙታንን በመለከት ድምፁ የሚቀሰቅስ መልአክ ነው። ቅዱስ ሚካኤል ከክብሩ የተነሳ ምድር በመላ የሚያበራ ባለስልጣን ነው። ገና ነው መልአክ ቅዱስ ሚካኤል ሁላችንንም በያለንበት በብርሃና ክንፉ አቅፎ ደግፎ ከመከራ ስጋ ከመከራ ነፍስ ይሰውረን፣ ሰይፈ ነበልባሉን ይዞ ይጠብቀን፣ ለዓመቱ በሰላም በጤና በጥበቃው ያደርሰን። ወስብሐት ለእግዚአብሔር፣ ወለወላዲቱ ድንግል፣ ወለመስቀሉ መስቀሉ ክብር። ይቆዩ።